በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብሩካን እግዚአብሔር ልጆች የተወደዳችሁ በጌታችን በኢየሱስ ክርስቶስ በብዙ ጸጋ በብዙ ምረት የተደገፋችሁ መስቀል ላይ በተሰቀለ ጊዜ ዳበደልን ሲከፍል ዕዳ የከፈለለት ሕዝብ የሆነን የሆናችሁ መንፈስ ቅዱስ ያተመን ያተማችሁ አብ በቤቱ የተከላችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር የተወደደ የተመሰገነ ይሁን። እንኳን አደረሳችሁ ለመድኃኔዓለም በዓል። ያ የነፃነት ቀናችን የምናከብርበት ይህን የተወደደ ቀን የሰጠን እግዚአብሔር ክብር ምስጋና ይግባው። ይህች ቀን እጅግ የተባረከሽ ቀናት የተወደደሽ ቀናት፣ በዚህ ማስት እናደርጋለን፣ ደስ የሚለናል። እግዚአብሔር ይመስገን። ድሃ የምንረዳበት መርሃ ግብር አለን። ለሶስት ቀናት ማሳሰቢያ የምናሳስበው አንድ ካህን ሁለት እግራቸው በዲያቤቲክ ተቆርጦ ቤት የተኙ ካህን እናገለግላለን። የ11118 ስልኬ ላይ እሳቸውን ለመደገፍ የምትፈልጉ መልእክት ላኩልኝ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ መድኃኔ ዓለም መድኃኒት ወይም ኢየሱስ ማለት ነው። ኢየሱስ በስሙ ባይተረጎምም ግን የአንድምታው መድህን ዓለም የሚለው ስም መድህን ዓለም የዓለም መድኃኒት ማለት ነው። የግዕዝ ቃል ነው። መድህን ዓለም የኢየሱስ ክርስቶስን ክብር የሚገልጥ ስም ነው። አዳኝነቱን በመስቀል ላይ የከፈለልንን ትልቅ ዋጋ የሚያስብ ነው። መድህን ዓለም በተለየ ሁኔታ የምናከብረው ብቻ ሳይሆን በየዕለቱ በቅዳሴያችን ላይ ማዕከል አድርገን የምናመልከው የምናከብረው ጌታ ነው። አባቱን አብን ቅዱስ ብለን እሱን ቅዱስ ብለን መንፈስ ቅዱስን ቅዱስ ብለን አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ ብለን እየቀደስን ሁሌ የምንወጣው በሰላም በሰላም ሂዱ የምንባለው የመድኃኔ ዓለም ወይም ክርስቶስን ስምና የመዳኑን ስራ አመስግነን ስጋውን ደሞ በልተን ጠጥተን ነው የምንወጣው። የዕለት ዕለት ህይወታችን ነው። መድኃኔ ዓለም የአንድ ክብረ በዓል ብቻ ሁኔታ አይደለም። ነገር ግን ደግሞ እንደገና ደግሞ በተለየ ሁኔታ የምናከብርበት እሱን የምንዘክርበት የምናመሰግንበት ደግሞ በዓል አለን እና ጌታ የተሰቀለበትን ቀን በማስመልከት የምናከብረው በዓል መድኃኒዓለም ያንን የምናስብበት ነው። እና መስቀሉ ስብ አይነ ልቦናችን የምንሄድበት ነው። የፍቅሩን ትልቅ ማዕበል ውስጥ ገብተን የምንወጣበት ነው። በዛ እንደ እሳት በሚነደው የጌታችን ኢየሱስ የመውደድ ማዕበል ውስጥ መንገባበት ነው። ኢሳይያስ ቀደም ብሎ ከጌታችን መወደድ በፊት የተነሳ ነብይ ነው። ሰባት መቶ ዓመት በፊት ነው የመጣው። ግን ከሰባት መቶ ዓመት በኋላ በማዕከል ምድር በቀራኒዮ ስለሚፈጸመው የማዳን ስራ፣ መንፈስ ቅዱስ ፍንቱ አድርጎ አሳይቶት ነበረ ኢሳያስ ካሳየው መንፈስ ቅዱስ ካሳየው እውነት በኢሳይያስ 53 ኛው ምዕራፍ ላይ የተጻፈውን እስቲ እንመልከተው። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ይጠይቃል። ይህን ጥያቄ ሰዎች ሊያምኑት የሚቸገሩትን ነገር እግዚአብሔር አድርገዋል። እግዚአብሔር ይወርዳል ይወለዳል ስንል ኖ የሚሉ ሰዎች ለምን መሰላችሁ? ስለማይመስል ነው። ሊስታመን የማይችል ነገር ግን እግዚአብሔር አድርጓል። የእግዚአብሔር ልጅ ሲገለጥ የዮሴፍ ልጅ ነው ብለው አይሁድ ፊታቸውን ያዞሩበት ጉዳዩ የሚታመን ስላልመሰለን ማን አምኗል የሚለው ለዚህ ነው። ከኛ ወገን አይሁዳዊው ነቢይ ከኛ ወገን ማን ነው ያመነው? ይሄንን ይላል። እኛም ይህን በማመናችን ድለኞች ነን። ቤተሰቦቻችን ውስጥ አስጠምቀውን ያሳምን እንጂ አሁን በዚህ ደንዳና ልባችን ቢሆን አምነን ነበር ወይ? እግዚአብሔር ልጆች፣ የማይታመነውን ነገር ነው ያመን ነው። ለዚህ ነው ብጽዕና የተሰጠን። ሳያዩ የሚያምኑ ብፁዓን ናቸው። መስቀሉ ሥር ሳንደርስ መስቀሉን አመንን፣ ሞቱን፣ ማዳኑን አመንን፣ ግርፋቱን፣ እዛ ቆመን አብረን ተገረፍን፣ አብረን አለቀስን። ከእናቶቻችን ጋር የተከተልነው ነው። የእኔ ጌታ፣ እኔ ልሰቀለል እያልን እናልቀሰናል። የልባችንን አምላክ አምልከናል። አላየነውም፣ ግን አምነነዋል። ይሄ ብጽና ያሰጠ። ብዙዎች ግን አላመኑት። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማ ተገልጧል? በፊቱ እንደ ቡቃያ ከተረቀ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። ቡቃያ ከታች ጀምሮ ወደ ላይ እንደሚያድግ፣ ከቡቃያ ጀምሮ እስከ ትልቅ ፍሬ ዛፍ እስኪሆን ድረስ እንደሚያድግ፣ ሕፃን ሆኖ ቤተልሔም ተወልዶ ቀራንዮ መስቀል ላይ በጎን እስኪታረድ ድረስ አድጓል፣ ቀስ በቀስ በጥቂቱ በሰው ስርዓት ማደጉን ደምግባት የለውም። በሀብታም ቤት በቤተ መንግስት አለመወለዱ ነው የሚያሳየው። በድሃ ቤት ነው፣ በድሃ ድንግል በድንግል ማርያም ቤት ውስጥ ነው ያደገው፣ የተወለደው በጨርቅ የተጠቀለለ በበረት ውስጥ ነው። በግ ስለሆነ በረት ውስጥ ነው የተወለደው። ንጉስ ነው ሲሉት በግ ነው፣ በግ ነው ሲሉት ንጉስ ነው። ይህን ማን አምኗል? ባየነው ጊዜ ልንንቀው እንጂ ልናከብረው አልቻልንም። አንድ የሰላሳ ዓመት መምህር በአደግሮን የሚሄድ መምህር የዓለም ሰሪ ነው ብሎ ማን ያምናል? እስቲ ንገሩኝ። እግዚአብሔር ልጆች፣ ሰውን በጣቱ ያበጀ እግዚአብሔር መሆኑ ማን ያምናል? ማን ያምናል? ያልታደለ ካልሆነ በስተቀር የታደለ ካልሆነ በስተቀር በእግዚአብሔር የተመረጠ ካልሆነ በስተቀር ማን ነው ይህን የሚያምረው የሚያምነው? ግን እኛ አመንን። አይሁድ የናቁትን አመን ነው እነሱ ፊታቸውን የመለሱበትን ነገስታቱ ሊገሉት ያሳደሩትን ጌታ ቤታችን አስገባን፣ የመቅደሳችን ራስ አድርግ ነው። እግዚአብሔር ልጅ የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያቅ ነው። ሰውን ፊቱ እንደሚሰውርበት ትናቀ ነው። እኛም አላከበር ነው ሰው ፊትን አይቶ ስለሚወድ ፊቱ ሲታይ ድሃ ልጅ ድሃ መስሎ ስለተገለጠ እኛ አላከበድ ነው። የተናቀ ነው፣ በሰው ፊት ሁሉ የተናቀ ነው። ግን የሰዎችን ሕማም ደወይ ደግሞ ያውቃል። ሰዎችን ያውቃል። ሰዎችን መዝገብ፣ የልባቸውን መዝገብ ያውቃል። የውስጣቸውን ሕመም ያውቃል። ለዚህ ነው ሴቶቹ አመንዝሮቹ መተጉር ስር ተደፍተው ያለቀሱት ሽቷቸውን የሰበሩት ራሱ ላይ የልባቸውን ስላወቀ ነው። ማንም አይረዳው ነገራቸውን ስለተረዳላቸው ነው። ሰው በእጅም ላይ ፈርዳል። ጌታ ግን የሰው ልብ እያየ እያዘነ ያል ይምራል። ያ ምህረቱን አይተው ነው። አይሁድ የናቀችው መምህር ለቀራጮች ለአመንዝራዎች ተስፋ ሆነ። ለምድር ኃጢአተኞች ለእኛ ተስፋ ሆነ። ለእኛ መብራት ሆነ። አናጢዎች አይሁድ የጣሉት ድንጋይ ለእኛ ቤት መስሪያ ሆነ። እግዚአብሔር ልጆች የእኛ መዳን ያለም ክብር ይግባው ክብር ይሁ እግዚአብሔር ልጅ በእውነት ደዌያችንን ተቀበለ፣ ህማማችን ተሸክመዋል እኛ ግን እንደተመታ፣ በእግዚአብሔርም እንደተቀሰፈ፣ እንደተቸገረም ቆጠርነው። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደኅንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስለኛ ተፈወስን። መልእክቱ ቀጥታ ለአይሁድ የተጻፈ መልእክት ነው። ያው ደዌያችንን ተሸከመ፣ በግ ሆነ ማለት ነው። ፍየልና በግ ሲሰዉ የሰዎችን ኃጢያት በራሳቸው ላይ አሸክመው ነው። እንደዚህ እጃቸውን ጭነው ካህናቱ ፍየሉና በጉ ላይ የህዝቡን ኃጢያት አሸክመውት ነው በጉን የሚያርዱት። ኃጢያታችንን ተሸክሞ እንደ በግ ተሸከመ። ደዊያችንን ተሸከመ፣ ህማማችንን ደዊ ኃጢያት ነው። ህማም ደግሞ የኃጢያት ውጤቱ ነው፣ ጉዳቱ ነው፣ ግርፋቱ፣ መጠማቱ፣ መዋረድ፣ መተፋት፣ መጎተት በሮማውያን ጅራፍ ብዙ ሺህ ጅራፍ መገረፍ ህማሙ ነው። የደዌው ውጤት ነው። እኛ የሰው ልጆች የጣፈንታ ነበረ። እኛ በነፍሳችን ገሃነም ውስጥ ገብተን የምንሰቃየው ስቃይ ነበረ። ያስቀ ተሸከመው። ጦሳችንን ወሰደ። እኛ ግን አላከበርነው። አይሁድ ጌታን አላከበርም። የሰው ልጆችን ንያ ተሸከመውን መድኃኒቱን ልዩ መድኃኒት ከዳዊት የሚበልጠውን ከብርሃም የሚበልጠውን ከሙሴ የሚበልጠውን አልተቀበሉትም። ግን እሱ ደዋሽን ተሸከመ። በእሱ ቁስል እኛ ተፈወስን። እሱ ተወቅቶ እኛ ዳነ። እሱ ተገርፎ እኛ ዳነ። ሞት እሱን ገረፈና እኛን ለቀቀ። ሞት እሱን ሰቀደና እኛን ለቀቀ። ሞት እሱን ገደለና እኛን ለቀቀ። በእሱ ቁስል እኛ ተፈወስን። ሞት ካሳ ፈልጎ ነበር። ካሳውን ከፈለ ክርስቶስ። ጭክና ያለው ሞት ጨክኖ መስቀል ላይ ሰቀለው፣ ግን እሱ እኛን ከመስቀል አወረደ። እዚህ ነው መላህ ያለበት። ምንድነው? ዝም ብሎ ስም እንዳይመስላችሁ። ስሙ ዓለም አይኑን የገለጠበት ዕዳው የተከፈለለት ጦሱ የተወሰደለት ያ ምትክ የሌለ ንጹሕ በግ ስለሆነ ነው። ኢየሱስ ክርስቶስ ክብር ይግባው። በሱ ቁስል ተፈወሳችሁ። ቁርበን የምንመጣው የዚህ ቁስል ፈውስ ተካፋዎች መሆናችንን ለማሳየት ቁስሉን ነው ምንበለው። ስጋውን ደግሞ ይሄ ቁስል ለእኔ የተከፈለ ነው። ይሄው ነው ምልክቴ። ይሄው ደግሞ የተተፈተፈልኝ ጌታ በጅራፍ ይሄው ጅራፍ፣ ስጋው ይሄው ሰውነት ውስጥ ገብቷል። አይሁድ ብሊቶስትራ አደባባይ ላይ በሮም ጅራፍ ስጋውን ተፍትፎታል፣ ቀልደውበታል። እኔ ግን ያን ደም ጠርጌዋለሁ፣ ቀምሼዋለሁ፣ ያን ስጋ በልቼዋለሁ፣ እኔ ውስጥ ግባብየዋለሁ። አይሁድ የገረፉትን መምር ብሽጭ አስገብቼዋለሁ፣ የነፍሴ የህልውናዬ ዋና አድርጌዋለሁ፣ ቤቴ ውስጥ ከትቼዋለሁ፣ ማለታችን ነው የምንቆርቡ እግዚአብሔር ልጆች እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹን ፊት ግዝም እንደሚል በግ እንዲሁ አፉን አልከፈተም። እኛ እንደተመታ ቆጠርነው፣ እግዚአብሔር ቀሰፈው አሉ። አይሁድ ወንበዴ ነው ብለው ሰቀሉት። ግን እሱ ተጨንቆ ጠፍተን ነበርን በገዛ መንገዳችን ተቀበዝብዘን ነበር። አምላክ ፍለጋ፣ እረኛ ፍለጋ፣ አዳኝ ፍለጋ። ጥጃ አመለክን፣ ጨረቃ አመለክን፣ ዘንዶ አመለክን፣ ዛፍ አመለክን፣ ጨሌ አመለክን፣ ጠንቋይ መናፈስ ጠሪ አመለክን፣ በገዛ መንገዳችን። ሰው አምላክ ያስፈልገው ነበር። ስለዚህ ግድ አምላክ ፍለጋ ወተን ነበር። ግን የእኛን መንገድ አቃና እሱ በደላችን በእሱ ላይ ተጨንቆ ተጨንቆ። እንደሚታረድ በግ ተነርቶ ወደ መስቀል ሄደ። ቀንድ አለው ግን አልወጋንም። ዝቅ እንደሚለሃም በቀንዱ እንደማይወጋ ላሃም ጎንበስ ብሎ ሊታረድ መስቀል ላይ ሄደ። ይህንን ማስተዋል ያስፈልጋል። ሁልጊዜ ይሄ ደርጆቻችን መንገድ ያስፈልጋል። መድኃኔዓለም ክብራችን ነው። ደማቅ በዓል አክብሩ። ቤታችሁን በሻማ አድምቃችሁ ዳቦ ጋግራችሁ ሳትዘክሩት ከኋላችሁ ሞታችኋል ማለት ነው። እግዚአብሔር የክርስቶስ ብድር አይበላም አይበላም። እዳ አለብን እኛ። በስሙ እያንዳንዱ ክርስቲያን መዘከር አለብን። ድኾችን መመገብ አለብን። ቀዝቃዛው እንኳን ቢሆን ቢኖራችሁ፣ ቀዝቃዛው እንኳን ዘክሮ ሰግደን ተመስገን መድኃኒት ማለት እረስተ ነው። ከዋልን እኛ ወዮልን። በአባቴ ፊት በአባቴ ፊት አፍርበታለሁ ነው። በእኔ የሚያፍር ሊሆን አይችልም። በዚህ ልክ ወዶ፣ እንዴት ነው የምናፍርበት? እንዴት ነው የምንረሳው? እውነት ለመናገር ሰይፍ ቢያነሳብን አንረሳውም ነበር። ሰይፍ መዞብን ቢሆን አንረሳውም ግን እንደ ባህላዊ ኑሮ የምታስቡትን ነው ማገለግለው። እንዳትረሱት እንዳትረሱት እንዳትረሱት እንዳትረሱት። እግዚአብሔር እንኳን ያደረሳችሁ። የሰማነው በልባችን ጻ መንፈስ ቅዱስ ይባርከን ይባርካችሁ። እግዚአብሔር ቸርነት ቤታችን የመድኃኔዓለም ብርሃን በቤታችሁ ይብራ። የመድኃኔዓለም ብርሃን በሥራችሁ በልባችሁ፣ በመንፈሳችሁ፣ በውስጣችሁ ይብራ ይብራ ይብራ። ጨለማው ልብ እሱ ያብራ እሱ ያብራ። ቤታችሁ ይግባ መድኃኒዓለም ቤታችሁ ይግባ። ልባችሁ ልጆቻችሁ ትወዳችሁ ልብ ውስጥ ይግባ። ትልቁ በረከት ቤታችሁ ይግባ። የእግዚአብሔር ልጆች እግዚአብሔር ባርካችሁ። ቀሲስ አሸናፊ ግርማርያም ነው ይሰላል።